ሰላም አላችሁ ወዳጆቼ፣ እንዴ ከርማችሁ? አንዴ ሰንብታችሁልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ፣ በአዲስ ፕሮግራም። ዛሬ ደግሞ እንድና እየፈለግኩትኝ ቤታችን ህይወት ያለው የሚናፈቅ ሁሌ ጨዋታ ማይጠፋበት ደስ የሚል የሚያዝናና አይነት ቤት እንዲሆን ምን ምን ማድረግ አለብን የሚለውን ስድስት ነጥቦች ነው ወደናንተ ይዤ መጣወት። በመጀመሪያ ደረጃ ጽዳት ጽዳት እንግዲህ ሀበሻ ሴት የእውነት ነው የምላችሁ፣ በጣም በጣም በጽዳት የምትታማ አይደለችም። በተለይ ውጭ ሀገር፣ ከመጣም በኋላ ከሌላ ሀገር ሰዎች ጋር ስናነጻጽረው የኛ ጽዳት ከማንም ጋር የሚወዳደር አይደለም። ምክንያቱም ሀገር ቤት እንግዲህ ሁሉም ሰው ጠዋት ተነስቶ የመጀመሪያ ስራው ቤቱን ማጽዳት ስለሆነ ያን ያህል ምን ያህል እንደምናጸዳ አናውቀውም የምናነጻጽረው ነገር ስለሌለ ማለት ነው። ግን ከሀገር ከወጣም በኋላ እንደው ከምኖርበት አካባቢ ጋር ስናነጻጽረው ሀበሻ ሴት የእውነት ነው የምላችሁ በጣም ነው የምናጸዳው። ግን አንዳንድ ጊዜ ደግሞ የሆነ ድብርት ነገር የሚሰማ ነገር አለ አለ አይደለ ቆይ በኋላ ጸደዋለሁ ቆይ ትንሽ ተነስቼ ትንሽ ቆይቼ ቆይ ምናምን ብለን የምንለው ነገር ማለት ነው ያ ነገር ኢቭን ብንዝናና እንኳን እንድንዝናና አደርገንም ከኋላችን ያስቀረ ነው። ያልተነሳ ቃ ካለ ያልተጸዳ አቧራ ካለ ያልታጠበ ቃ ካለ የፈለገ ዘንጠን ብንወጣ የፈለገ ጓደኞቻችን ጋር ብንገናኝ ያ ከኋላ አስቀምጠን የወጣ ነው ነገር አይምሯችን ላይ ጭንቀት ነው የሚለቀው እና ቤት ውስጥም ሆነን ወይ ስልካችን ላይ ሆነን ሊሆን ይችላል ወይ ሆን ነገሮች ያደረግን ማለት ነው ካላጸዳ ነው አይምሮአችን ውስጥ የሚፈጥረው በጣም የሚያስጨንቅ ነገር ስላለ መጀመሪያ እንግዲህ ምንም ማረግ ከመጀመሪያችን በፊት ቤታችን በጣም በናጸዳ የሆነ ደስ የሚል ኤነርጂ፣ ደስ የሚል አይነት ሙድ ይኖረናል እኛ። እና ከመቼውም እንግዲህ አስቀድመን ማድረግ ያለብን ነገር ቤታችን ህይወት ያለው እንዲሆን፣ የሚያዝናና ደስ የሚል አይነት ሙድ የሚሰጥ ቤት እንዲሆን ጽዳት፣ ማጽዳት አለብን። በሁለተኛ ደረጃ ቤታችንን ነቃ ነቃ እንድንል የሚያደርገን ነገር ቤታችን ህይወት ያለው እንዲመስል የሚያደርገን ነገር ምግብ ነው። የፈለገ ብንጸዳ የፈለገ ቤታችንን ብናጸዳ ተርበን ሙዳችን ይስተካከላል ማለት ዘበት ነው። ለዛ ነው እንግዲህ ብዙ ሳይንስ እንደሚለው ምግብ በጣም ለሙዳችን፣ ለሰውነታችን፣ ለሁሉ ነገራችን አስፈላጊ ነው። እናንተ ብዛ ቃላችሁ ብዬ አስባለሁ። አንዳንድ ምግቦች እንግዲህ አንቲ ኢንፍላማንተሪ የሆኑ ምግቦች ምንድ ነው አንግዛይቲ ዲፕሬሽን ምናምን ይቀንሳሉ። አንዳንድ ምግቦች ሞቲቬት ያደርጋሉ። ፕሮቲን ያላቸው ምግቦች፣ ማግኒዥም ያላቸው ምግቦች ደግሞ የመታወክ ምናምን ፀባይ ካለን እሱሱን ይቀንሳሉ። በጣም በብዙ መልኩ ምግብ ለሞዳችን በጣም አስፈላጊ ነገር ነው። በደማችን ውስጥ ያለ የስኳር መጠን ሲመጣጠን አሳስባችን ሆርማችን ይረጋጋል። በዛ ደግሞ ጥሩ አይነት አሳሰብ ይኖረናል። ኮርቲዞል ሲቀንስ ስትረስ ይቀንሳል እና በጣም ምግብ ከንትሮ ባሻገር ይሄ ከሚሰጠን ጤንነት ባሻገር ለይሄ በደማችን ውስጥ ገብቶ ከሚያስተካክልልን ጤና ባሻገር ለሙዳችንም በጣም በጣም አስተዋጽኦ አለው እና ምግብ ዝም ተብሎ እንደዚህ ሶኬ ውጭ ምበላ የሚባል ነገር አይደለም። ለዚህ ነው እንግዲህ ውጭ የሚበላ ሰው በጣም ዲፕሬሽን ያጠቀዋል የሚባለው ነገር ማለት ነው። ምክንያቱም በትክክለኛ ነገር ስለማይሰራ ማለት ነው። ከዛም ባሻገር ደግሞ እህት ወንድም ካላችሁ አብራችሁ ከሆነ የምትሰሩት የመጨረሻ ቤታችሁን ነቃነቃ ያደርግላችኋል። ባሉ ካላችሁ ልጆች ካላችሁ ይሳተፋሉ፣ ታወራላችሁ። በጣም ይሄ ቤት ሞቅ የሚያደርግ ነገር አለው ሳትበሉ ማለት ነው ከበላችሁ ደግሞ በኋላ የሚሰጣችሁ ሪላክሴሽን አለ ከዛ ከዛ አንጻር እንግዲህ ምግብ በጣም በጣም ለሙዳችን በጣም አስፈላጊ ነገር ነው እና መስራት የምትችሉ ሰርታችሁ መስራት የማትችሉም እንደምንም ብላችሁ የምትችሉት አይነት ነገር ሞክራችሁ የሆነ ነገር ፍርጃችሁ ውስጥ ሊኖራችሁ ይገባል እንደው ፍርጃችሁ ውስጥ እንኳን ከሌለ የሆነ ነገር የሆነ ናትስ ፓንትሪያችሁ ውስጥ ሊኖር ይገባል ዳር ቸኮሌት ሊሆን ይችላል ናትስ ሊሆን ይችላል የተለያዩ የቤሪዘሮች ሊሆን ይችላሉ የደረቁ ብቻ የሆነ ነገር ሊኖራችሁ ይገባል። ተርቦ ሙድ ይስተካከላል ማለት ዘበት ነውና በሶስተኛ ደረጃ ብርሃን ብርሃን በጣም አስፈላጊ ነገር ነው። ለሞዳችሁ ከምላችሁ በላይ ይሄ በተቻለ መጠን መስኮታችሁን በየጊዜው ክፍትፍት የምታረጉ ሰዎች መሆን መሻል አለባችሁ። እኔ ብዙ ጊዜ ቪዲዮ ስንቀርጽ የውጭ ብርሃን በጣም ስለሚበዛ የሆነ ፊቴ ላይ የሆነ ያነጣኛል አይነት ነገርና ለዛ ነው እንግዲህ ብዙ ጊዜ እንደዚህ መጋረጃ ዘግተን ምታዩን አንዳንድ ጊዜ ኮመንት ላይ ስለምትጠይቁ ነው። ብርሃን የሆነ ውስጣችሁ ያለውን የመስራት ምንድነው ዲስኦርደር ልበላችሁ ያስተካክልላችኋል። በቃ ለዛ ነው። ጭለማ ሲሆን እንቅልፍ እንቅልፍ የሚሰማችሁ ለዛ ነው። በጣም እንዲ ጭለ የሆነ ሀገር ያሉ ሰዎች ሞስት ዝም ያሉ ነገር ናቸው። ዲፕሬሽን ያጠቃቸዋል የሚባለው ለዛ ነው። እና ብርሃን በተቻለ መጠን መስኮታችሁን ክፍት አርጋችሁ የመጀመሪያ በቃ ሙዳችሁን ለማስተካከል የምትጠቀሙበት አንዱ ዘዴ ብርሃን በቤታችሁ ውስጥ ማስገባት ነው። ኤቭን ሌላው ቀርቶ እንኳን ማታ ቢሆን ከውጭ የሚገባ ብርሃን እንኳን ባይኖር ቤታችሁ ውስጥ ላይት ሊኖራችሁ ይገባል። ኪችናችሁ ውስጥ ላይት ሊኖራችሁ ይችላል። በየኦፊሳችሁ የሆነ አይነት መብራት ብቻ ቤታችሁን በብርሃን መሙላት መቻል አለባችሁ። ደሞር እንዲህ ጭለማ በሆነ ቁጥር ሞርኛም እንደዚህ አብረን ጭልም የምንለው ነገር አለ እና የሆነ የተነቃቃ ቆንጆ ሙድ ያለው ይሄ ህይወት ያለው ቤት አይነት ነገር ገብቷችኋል። ይሄ ሰው የሚጫወትበት አይነት ቤት እንዲሆን ቤታችሁን በጣም በብርሃን መሙላት መቻል አለባችሁ። ቤታችሁን ክፍትፍትፍት ማድረግ መቻል አለባችሁ። አንዳንድ ሰው ቤት ሄዳችሁ አታውቅም? የሆነ አንድ ቀን ወይ ምናምን ነው እረፍታቸው ወይ ሁለት ቀን ነው እረፍታቸው፣ ብቻ የሆኑ ልጃቸው ክፍላቸው ውስጥ ገብቶ ጌም ነገር ነው የሚጫወተው፣ ስትሄዱ ወይ መጣችሁ እንዲ ብሎ በቃ ተደባብረው በቃ አይነት ነገር ግን ምንም አይነት ችግር የለውም። ነገር ግን የሆነ ሁሉም በየፊናው የራስ የራሱ አይነት ነገር ቁዝም የማለት ነገር አለውና እያዛጋ ሁሉ በር ሊከፈትላችሁ ይችላል ምናምን ነገር፣ ይህ ብን በቀጠሮ እንኳን ሄዳችሁ ማለት ነው እና እናንተ እስክትመጡ ድረስ የሆነ ሰው ካልመጣ ቤታቸው በስተቀረ ይሄ የተነቃቃ አይነት ሙድ የላቸው ሰዎች አሉና ለእንደዚህ አይነት ነገር እንግዲህ ቤታችሁን ብርሃናችሁን በደንብ ክፍትፍት ታርጋችሁ ሙዳችሁን ለማስተካከል መሞከር መቻል አለባችሁ። አራተኛ ሙዚቃ ነው። ሙዚቃ እንግዲህ የሆነ ሪላክስ የሚያደርግ ነገር አለው። ለምን መሰላችሁ? አንዳንድ ሙዚቃዎች ሙዚቃ ስንል እንግዲህ የተለያየ ሙዚቃ ሊሆን ይችላል። ቤታችሁ ውስጥ ጃዝ ሊሆን ይችላል፣ ካንትሪ ሙዚክ፣ መንፈሳዊ መዝሙር ሊሆን ይችላል፣ አለማዊም ዘፈን ብንከፍት ማለት ነው። ለምሳሌ የሆነ ውስጣቸው ያለ ፖዘቲቭ የሚያነቃቃ ቃላቶች አሉእና ዘፈን ስትከፍቱ ቤት እያጸዳችሁ ሊሆን ይችላል። ሰምታችሁ ታውቃላችሁ። የሆነ በዛ የመመሰጥ አይነት ነገር በዛ ሙድ ውስጥ የሚሄድ ነገር አላችሁ እና በፖዘቲቭ ኤነርጂ ውስጥ አብሯችሁ በመንፈስ ትጓዛላችሁ እና ሙዚቃን በጣም ቤትን ከሚያነቃቃ የሆነ ህይወት ያለው ቤት እንዲመስል ከሚያደርግ ነገር አንዱ ነው። መንፈሳዊ መዝሙርን በዛው ልክ በዛ በበለጠ እያንዳንዱ ቃል ውስጥ የምትመሰጡ ማለት ነው። በቃ የመጨረሻ ትነቃቃላ ላችሁ በመንፈስ ከአምላካችሁ ጋር ትገናኛላችሁ እና የመጨረሻ ደስ የሚል አይነት መንፈስ ይሰጣልና የምትፈልጉት አይነት ሙዚቃ እናንተ ይሆናል ብላችሁ ለእኛ ይበጃል ብላችሁ የምታስቡት መዝሙር ሊሆን ይችላል። ማንኛውም አይነት ዘፈን ሊሆን ይችላል። ወይ የሀገራችን አንቺ ሆዬ ትዝታ ሊሆን ይችላል። እናንተን ወደ ቆንጆ ኢነርጂ ውስጥ ይጨምራል ብላችሁ የምታስቡትን አይነት ሙዚቃ በትንሹ ቤታችሁ ብትከፍቱ የእውነት የተነቃቃ ደስ የሚል አይነት ሙድ ቤታችሁ ውስጥ ይኖራል ማለት ነው። አምስተኛ አትክልት፣ አትክልት ከዚህ በፊትም ተናገር ያለው አትክልት አበባ አድርጎ ምናምን ስል ብዙ ሰው ከገንዘብ ጋር ያገናኘዋል። እኔ በጣም ነው የሚገርመኝ። እኔ የማስታውሰው ሀገራችን እናቶች እንኳን የሆነ ለቅሶ ደርሰው ሰው ጠይቀው ምናም ሲመለሱ ከሆነ ሰው ቤት እኮ የሆነ ከፋይ አበባ የሆነ የሚተከል አበባ እንደዚህ አድርገው ይዘው ይመጣሉ እና ቤት ውስጥ ውሃ ውስጥ ከተው ከዛ ስር ሲያወጣ ጠብቀው ከምን አንፃር ከገንዘብ ጋር እንደሚገናኝ ይገርመኛል። የግድ እኮ ጽጌሬዳ ጠረጴዛ ላይ ማስቀመጥ የለብንም። በተለይ ኢትዮጵያ ያላችሁ ሰዎች እንደዚህ ዓይነት ነገር ለማድረግ ወላ ጠጅ ሳሩ ብትሉ ወላ ምኑ ብትሉ ለመትከል በጣም ግቢ ካለ ግቢም ከሌለ ደግሞ በረንዳችሁ ላይ ማለት ነው። ይሄ እርስ በእርሱ ይሄ የመገናኘት የመሰጣጠት ምናምን ነገሩ ስላለ ቀላል ነው። ለእናንተ በውጭ ሀገር የምንኖር ሰዎች ው ገዝተን መትከል እንችላለን ማጽደቅ እንችላለን ማለት ነው። አበባ ጽጌ ለማድረግ ከፈለግን የግድ ሱ ቄደን መግዛት አይጠበቅብንም። ገበሬዎች አሉ በጣም በቅናሽ የሚሸጡ ማለት ነው። ከአፈሻሸኑ ከምናምኑ ምናለን አዝማሻ ቤታችን አምተን ቆርጠን ማስገባት ቫዙ ውስጥ ለማስገባት እስከሆነ ድረስ በርካሽ መግዛት እንችላለን። ጽጌረዳ ምናምን ሌላ የፈካ አበባ መንፈልግ ሰዎች ማለት ነው። ከዛ ባለፈ ግን ቤት ውስጥ ማንኛውም አይነት ፕላንት ማጽደቅ እንችላለን። ግድ አይደለም፣ አለርጂ ከሌላችሁ በስተቀረ ይሄ የተፈጥሮ አትክልት መትከል ከኢኮኖሚ ጋር እኔ ያን ያህል የሚያገናኘው ነገር አለ ብዬ አላስብም። እና በጣም ብዙ ፕላንቶች የኛን ኤነርጂ የማስተካከል ሙዳችን የማስተካከል ጸባይ አላቸው። አንዳንድ ለምሳሌ እንደ ጀዝሚን እንደ ሌቫንደር የመሳሰሉት ደግሞ አበባዎች ሪላክስ የማድረግ የሆነ እርክት የማድረግ አይነት ጸባይ አላቸው። አንዳንድ ተክሎች ደግሞ አየርን የማጥራት ጸባይ አላቸው። ሞር ኦክሲጅን የመልቀቅ ጸባይ ያላቸውና የጸዳ አየር የጸዳ ኦክሲጅን ጥሩ ኦክሲጅን እንድንስብ ያደርጋልና ያ ያ ሁሉ እንግዲህ የእኛን የአእምሮ ጤንነት የሚያስተካክል የሚያመጣጥን ነገር ነው እና ፕላንት ማድረግ ከኢኮኖሚ ጋር አይገናኝም። ቤት ውስጥ ፕላንት ማስቀመጥ፣ አትክልት ማስቀመጥ ጉብዝና በቃ ማለት የእኛን ትጋት መንከባከብ ነው የሚፈልገው እንጂ ሌላ ምንም ከእኛ ኢኮኖሚ ጋር ያን ያህል የሚገናኝ ነገር አለው ብዬ አላስብም እና ሁሉም ሰው ደግሞ ቤት ውስጥ ፕላንት ቢያደርግ የእውነት በቃ የሆነ ሰንበዲ አለ በቃ የሚንከባከብ ቤቱ የሚንከባከብ ሰው አለ። የሆነ ደስ የሚል ነገር አለው። አንዳንድ ደግሞ አትክልቶች ሽታም አላቸው። አሁን ሌቫንደር ምናምን ደስ የሚል አይነት ሽታም አላቸው እና የመጨረያው ለሚወድ ሰው ማለት ነው። ስለምወድ ነው እና ያ ያ ነገር ሁሉ የእኛን ሙድ የሚያስተካክል ነገር ነው እና የፕላንት ማድረግ እንደዚህ እንደቀላል ነገር አትሁድ። ቤትኛው የሚወድ ደረጃ ያለን ሰዎች ለአትክልት ስለማናስ አትክልትን እንደ ቀላል ነገር ባናየው ብዬ እላለሁኝ። ስድስተኛ እንግዲህ ነጭ ናጫ አለመሆን። አንዳንድ ሰው ምን ያደርጋል መሰላችሁ? ሰርቶ ሰርቶ ሰርቶ ሰርቶ ሰርቶ ሁሉም ነገር ፐርፌክት እንዲሆን ስለሚፈልግ ማለት ነው። ትንሽ ሲል ነገር የሚያበሳጨው ሰው አለን። በተለይ እናቶች በጣም ነው የምንበሳጨው። በቃ ለአባቶች ልጆቻችንና ይዘን በቃ ውጡልኝ፣ ሂዱ፣ ፓርክ ምናምን ነገር እኔ በቃ አስተካክዬ ምናምን ጠብቃችኋል እንላለን እና ከዛ በኋላ ለአባችን ጠፍ እስኪ ልንሰራ እና ሲመጡ እነሱ እኛ ጨርቁ ነናል። እነሱ በኤነርጂ የሚመጡት እኛ ደግሞ የሌለ ድክም ብሎናል። እና እረፍት በቃ የሆነ ጩኸት ሁሉ የሆነ ድምፅ ሁሉ የሚያናድደን ሰዎች አሉ። የእውነት እንደሱ ከምናረግ ባናደርገው፣ በቃ ከመጀመሪያውም አብረን ተረዳድተን ብናደርግ ይሻላል። ወይም ደግሞ ያቅማችን የምንለውን ነገር አስተካክለን ምግብ መስራት ከሆነ ቤት ማጽዳትም ከሆነ በቃ ማሪ የምንፈልገውን ነገር በአቅማችን ሰርተን ልጆቻችን ሲመጡ ጥሩ ኤነርጂ ጥሩ ምንድነው አቀባበል ብናደርግላቸው ብዬ ላለሁኝ። ቤታችን ምናጸዳው ልጆቻችን እንዲዝናኑበት ነው። ልጆቻችን በቃ ቤታችን ውስጥ ያለ አባል እንዲደሰትበት ነው። እኛ ስላጸዳን ወረቀት ከኦፊሳቸው አምጥተው ሳሎን ጠረጴዛ ላይ ስላደረጉ የምንጮርበት ምንም ምክንያት የለም። በቃ የሆነ ሽንቅቅ ነገር ነው የሚሉት እና እናት ደግሞ ከተበሳጨች፣ የእውነት አባቶችም ይሄንን ፕሮግራም እያያችሁ ከሆነ በጣም ትንከባከባት የሚገባ ነገር ቢኖር እናቶች ናቸው። እና ከተበሳጨች፣ ቤቱ ሁሉ በቃ የሆነ ጭልምልም ነው የሚለው ሁሉም ድብር ነው የሚለው እና በተቻለ መጠን የእናትን ምንድን ነው ስሙ ሙድ ለመጠበቅ ሞክሮ አባቶችም ግን ግን ደግሞ እናቶችም ብንሆን ስርዓት ማስያዝ ካለብን ለምሳሌ ልጆች ከውጭ ሲመጡ ጫማቸውን አውልቀው መግባት ያለባቸው ከውጭ የሚመጣ ባክቴሪያ ስላለ እሱ ወደ ቤት ውስጥ እንዳያስገቡ በሽታ እንዳይዘን ነገሮች መበታተን የለባቸውም። ቤት ውስጥ ኳስ መጫወት የሌለባቸው ስርዓት ስላልሆነ እቃ ስለሚሰብሩ ብለን በደንብ ከማስረዳት ነው እንጂ የሆነ ከኪችን አምጥቶ ብርጭቆ ሳሎን ቤት ስላስቀመጠኛ ቀኑ ሙሉ ስንፈትግ ስለዋልን ቤቱን በጩኸት ወይም ደግሞ በቁጣ ማተራመስ የእውነት በቃ ባትሰሩ ይሻላል። ቤቱን ትርምስምስ ነው የሚያደርገው። ልጆች ይሸማቀቃሉ። በቃ የሆነ ድብርብር ያለው ቤት የሚሆነውና ከእንደዛ አይነቱ ነገር ብንቆጠ ቀብ ያለው እራስንም ማስታወስ ነው። የእውነት ነው የምነግራችሁ እና እኛ ልጆች እያለ ምን ነበር የምናደርገው እናቶቻችን ወይም ቤተሰቦቻችን ሲነግሩ እንረሳ ነበር ብለን ራሳችን ወደ ኋላ መለስ ብለን እናስበው ስለምንችል ብቻ የሆነ ቤት ማተራመስ መጫወጫ አስፈላጊ ነው ብዬ አላስብም። ስርዓት አታሲዙ ልጆቻችሁን እያልኳቸው አይደለም። ማስያዝ ስርዓት ሌላ ነው ሌላ ነው ግን ውሃ ቀጠነ ብሎ መጫጫው ማለት ነው። ወይም ደግሞ መቆጣት አይነት ነገር በቃ እኔ ጽጫጭ ጽጭ ነበረ እስካሁን ድረስ ምናምን ምናምን ነገር እንደዚህ የሆነ ነገር ካደረጉ ማለት ነው የሁለት ብር ብርጭቆ ሰብረው በቃ የሆነ የ200 ብር ቁጣ የምትቆጡ እናቶች አላቸው። እና እና ይሄ አስፈላጊ ነው ብዬ አላስብም። እና በቃ ድንግጥ ሽምቅቅ ነው የሚሉት እና ህይወታቸውንም ደግሞ የሆነ ብራይት አድርገውም የሆነ ሞቲቬት እንዲሆኑ አድርጋቸውም ለማውራት ይፈራሉ። ለመናገር ወይም የሆነ ዕቃ ለማንሳት የሚፈሩዱሽ ነው እና የሚሆኑት ስለዚህ ይሄ የቁጣ መንፈስ ካለብን የሚያስቆጣ ምናምን ቱግ ቱግ የሚያደርግ ነገር ካለብን በምንም አይስተካከልም በጸሎት ብቻ የእውነት ብዙ ብልጥ ከመሆን ትንሽ የዋ ሆኖ አምስት ደቂቃ ጸሎት ብንጸልይ የእውነት ይሄ የመረጋጋት ጸባይ ይኖረናል ይሄ ውስጣችን ውስጥ ተቆጡ ተቆጡ የሚለን በሆነ ነገር የሆነ ራሀችን ብሶት ካለብን ብሽ የሚያደረገን ነገር ማለት ነው እሱ ነገር ይወገዳልና እሱን ነገር በጸሎት ብናስወገድ እንደገና ደግሞ ምንድን ነው መሰላችሁ ነገር ትክክል እንዲሆን አለመጠበቅ፣ መጠበቅ ምን ጥረው ያክል እንጥራለን፣ ሌላውን ደግሞ ለእግዚአብሔር እንተዋለን። የምንጸልይበት ነገር በዛ ሰዓት ያልሆነው ለእኛ እንደማይጠቅመን መሆኑን አውቀን ለእግዚአብሔር መተው። እግዚአብሔር ትንሽ ጸሎት ሳይል ትልቅ ጸሎት ሳይል ሁሉንም በጊዜው ያደርገዋልና ለሁሉ ነገር አለመጨነቅ ሁሉንም ነገር እናንተ ለማስተካከል አለመሞከር፣ የሚከብዳችሁ ከሆነ የምትደክሙ ከሆነ ቤተሰቦቻችሁ እንዲሳተፉ ማድረግ ግን በጣም ሁሉንም ነገር አንዳንድ እናቶች ሁሉንም በቃ ሰው ሲይዘው አማን ወድናቶች አለን ሁሉም ነገር እኛ እንስራው እንልና ከዛ በኋላ በቃ ጨርቅ ወርቀን ድክም ብሎ ነው የምንውለው። እና ልክ ሌላው የቤተሰብ አባል በኤነርጂ ሊያዋራ ምናምን ሲመጣ ወይ ደክሙኛ ብለን እንተኛለን አትተኙ እያልኳቸው አይደለም። ግን የሆነ በቃ ባላንስ እያደረግን በተለይ ይሄ ቁጣ ቁጣ ምናምን አይነት ነገር የምትፈሯ እናት ወይም ደግሞ ይሄ የምታስደነግጧ እናት ባንሆን ብየ ላለው እና ልጆቻችን እንደፈለጉ እንዲያወሩ እንድንተዋቸው የቤተሰብ አባል ጠቅላላ ማለት ነው የሆነ ጩኸታችንን ፈርቶ ሳይሆን መናገር የሚፈልጉትን ወይም ማድረግ የሚፈልጉትን እንደፈለግን። በቃ ቤታችን የጸዳ ነው፣ ልጆቻችን እንደፈለጉ እንዲጫወቱበት። የሆነ ወንበር የገዛ ነው፣ ልጆቻችን እንደፈለጉ እንዲወጡበት፣ እንዲወርዱበት መሆኑን አውቀን አሁንም ደግሜ እናገራለሁ። ሌላ ነው ስርዓት፣ ሌላ ነው መጫጫው ብያቸዋለሁ፣ እና እሱን አውቀን ባንጮው ብዬ እላለሁ። ስለዚህ እንግዲህ ለዛሬ ቤታችን ሕይወት ያለው የተስተካከለ፣ ቆንጆ ሙድ ያለው ይሄ በቃ የሚነፋፈቅ ቤተሰብ እንድንሆን እንግዲህ ቤት ብቻውን ግርግዳ እናጣራ ጣራ አይደለም አለ፣ ቤት ሲባል እንግዲህ ቤተሰብ ነው አይደለም እና ቤተሰባችን የሚነፋፈቀው ቤታቸው ሲመጡ ልጆቻችንም ሆነ የትዳር አካራችን ማለት ነው ቤታችን ሲመጣ የሆነ የደስታ መፍለቂያ እንደሆነ ቤቱን እንዲያስብ እነኝን ስድስት ነገሮች ብናደርግ ብዬ ይላለሁኝ። እንግዲህ ለዛሬ እየነበረኝ ስድስቱ ቤታችን ህይወት እንዲኖር የሚያደርጉ ነጥቦች ይህን ይመስል ነበረ። አዲስ የሆናቸው ቻናል ቻናሌን ከወዳችሁ ሰብስክራይብ እያደረጋችሁ የፕሮግራሜን ደግሞ ካደነቃችሁ ይገባሻ ብላችሁ የምታስቡ ከሆነ ተጠቅመንበታ ብላችሁ የምታስቡ ከሆነ ላይክ እያደረጋችሁ አስተያየታችሁም የእናንተን አስተያየት ጻፉልኝ ብዬ እላለሁኝ። በተረፈ በሌላ ፕሮግራም ደግመን እስከምንገናኝ ሰላም ሁልኝ ባይ